አና ከታገተችበት አመለጠች። ሳባና እና አቤላ ወደ ውጭ ወጥተው ሲመለሱ ሃናን አላገኟት በቃ በጣም ተሸውጃለሁ። እንዴት ልትወጣ ቻለች? ማን ሊፈታ ቻለ? እንዴት እንደዛ አድርጌ አስርያት እንዴት ልትፈታው ቻለች? በጣም እናደዳሉ። እናም ዶክሜንቱንም እንዳለ ሰርቃ ወስዳችባቸዋለች። ታቆርጣለች ማለት ነው። ምክንያቱም አሁን በጣም የምትወደውና የምታፈቅረው ሰው ከእህቷ ጋር አብረ ተኝቶ ስላየችው በጣም ነው የተናደደችው። እናም እንኳን አይደለም ይብልሽ፣ ሳባ እኔ እኮ ሀና ነኝ። እንኳን አይደለም ሳሚን ምንም አንበረክካለውኝ። ስለዚህ ይሄ ደግሞ አይግረምሽ። ሲቀጥል ደግሞ ሳሚ የሚያፈቅርሽ ነው አለ የሚመስልሽ? እንዴት ነው ታዲያ እስኪ፣ በጣም የሚያፈቅርሽ ከሆነ በዚህ ትንሽ ጊዜ አንቺን ረስቶ ሌላ ሴት ጋር እንደዚህ ሲሆን ማየት በጣም ነው የሚያሳዝን ነው እያለች በጣም ታናድዳታለች። እናም በቃ ዝም በይ አንቺ ውሻ ትላታለች ማለት ነው። ኩኩም አብረን ከሳሚ ጋር አብራን ለመሄድ ከዚህም በፊት ስጋ እጋብዝሻለሁ ብሏት ነበረ። እናም ውጭ እንድትጋብዘኝ ስላለችው በዛም መሰረት በቃ ሺ ይህንን ወረቀት ለሀና አድርሽላት፣ ልምጣና አንቺ ደግሞ እስከዛው ድረስ ለባብሰሽ ጠብቂኝ ብሏታል። በቃ ሺ፣ ሳሚዬ እኔም ዝንጥ ብዬ ነው የምጠብቅህ ትለዋለች ማለት ነው። እሺ ብሏት እሱም ይሄዳል። እናም ልብሷን እየለባበሰች እያለ ቴጅ ነው ትላታለች ማለት ነው። ሳሚሊ ሊጋብዘ ነው ዛሬ ትላታለች። ቤትን ታይ ታይ ታይ እንደዚህ እንደዚህ አትውኝ፣ እናንቺ አንድ አርግዘሽ እንዳመጭ ወይንም ደግሞ ዲቃላሽን ታቀበሽ እንዳትመጭ ትላታለች ማለት ነው። እኔ ምን ችግር አለው ታዲያ ቤትዬ፣ እንዳንቺ ላመነበት ነው እንጂ ደግሞ አባቱ ካልካዶ ምን ችግር አለው እያለ ትላታለች ማለት ነው። እኔ ታይ ግን ታይ ታይ ታይ ኩኩ ባልሆነ በሆነው እኔን መንካትሽን ታይ ግን ለምንድነው ማታየኝ? በቃ ታይ ትላታለች ማለት ነው። በጣም ትናደድና ኩኩን እባክሽን በቃ ሳሚን ተሄደኝ እኔ በሳሚኔ አልሚጨክን አንጀት የለኝም ብላ እግሯ ላይ ወርቃ ትለምናታለች ማለት ነው። እግሯ ላይ ወርቃ እየለመነቻት እያለ እባክሽን እባክሽን እባክሽን ሳሚን ተሄልኝ እያለች ትስቃለች እና እኔ እንዴ፣ ቆይ አንቺ ቆይ ግን እኔ ሚስጥርሽን ስላስኩልሽ ነው እንዴ? ልጅ እዚ ጋ እኮ ያረግሽው ልብስ እንደሆነና ልጅ እንዳልሆነ ለሀና ብነግራትኝ አሽቀንጥራ ነበር የምታስወጣሽ። እኔን እንደውም ማመስገን ነው ያለብሽ። አይገርምሽ ይህን ሁሉ ስላስኩልሽ ማለት ነው። እንኳን አይደለምና ሳሚን ተይልኝ የምት ለምንድነው ማይጠየቅ ነገር ሳሚ እኮ ፍቅር እኮ ነው። ሳሚ የኔና የኔ ብቻ ነው መሆን የሚችለው ከዛ ውጭ ግን፣ ሁለተኛ እንደዚህ እንዳትይም ብላ እግሯ ላይ ወድቃ እየለመነቻት እያለ እሷ ግን እሺ አላለቻትም ማለት ነው። ምክንያቱም ሳሚ የኔ በራሴ ብቻ ነው እያለች እሱ ፊት ስለሰጣት ወይ፣ ምክንያቱም ፊት የሰጣት ደግሞ ሀና ማለትም ስለ ሳማ ትነግረኛለች ብሎ እናም ስጋ ጋብዝ ይሻለው ስላላትኝ ቃል የገባላትን ለመጋበዝ አብረው ሊወጡ ነበረ። እናም ያን ወረቀት አድርሶ ሲመል ነገር ግን ሳሚ ሳይመለስ ነው የቀረው። ሰላም ሰላም፣ ውድና የተከበራችሁ ስ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዜ ትበል። ለስ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁም ከልብ ነው ምናመሰግ ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው ሀና እና እንደታገተች ሁላችንም እናውቃለን ማለት ነው። እንግዲህ ሳባ ቀጣይ ክፍል ነው ላችሁ መጣት ማለት ነው። ሀና ግን ወታለች ማለት ነው። ሳባ ሁሉን ነገር ካገኘች በኋላ ሀናን ለቃታለች። ሀና በምን መልኩ ወደ ቤት መጣች የሚለውን የምነግራችሁ ይሆናል ማለት ነው። ግን ላይክ ማድረጋችሁን አትርሱ፣ ሼር ማድረጉ፣ ሰብስክራይብ አድርጉ ማለት ነው። እናን እንዳገተቻት እናም ከሷ የምትፈልገው ወረቀት ነበር። የሆነ ዶክመንት ስላለ የቤቱ እናም ያንን መስጠት አለብሽ፣ ያንን ካልሰጠች ግን እዚህ ውስጥ አትወጪም። ያትሰቃያታለች እንጂ ያለቻትም ነበር። ነገር ግን እሷ ግን አልተናገረችም ቶሎ። በመጨረሻ ላይ ግን በጣም ስትመታተኝ ብዙ ነገር ብዙ ችግር ሲገጥማት እሷም ተናገረች እና ለሳሜ ትደውል እና ሰላም ትለውን ለ እባክህን፣ ወደ ቤት ሂድና ኩኩ የሆነ ዕቃ ትሰጥሃለች እና እሱን ዕቃ እኔ የምልህ ቦታ ድረስ ታመጣልኝ አለ ትለዋለች። ማን ነው እሺ ይላታል እና ትዘጋዋለች። ማን ነው የትናለች? ምንድን ነው ምናምን ይለታል በመጀመሪያ ማን ነው። እባክህን ታግቼ ነው ያለሁት ሳባ ነች ሳባ ውሸትሽ ነው። እየቀለርሽ ነው። ይሄ ደግሞ ሌላኛው ቀልድሽ ነው እንደ ይላታል ማለት ነው። እና እሺ በቃ ሽ ከላመንከኝ አውራትኝ ትላለች ማለት ነው። ምንድን ነው የማወራው ትላካለች ማለት ነው። እናም ድምጫዋን የሰማታል ማለት ነው። እሺ በቃ ብሎ እሱ ሊያመጣ ሴት ግን ሳባና እና አንድ ላይ ሆነው ፎቶ ሁሉ ስታሳያት ነበር። በጣም ነበር ተመሳጨችው አብረው እንዳደሩና ብዙ ነገር እንዳደረጉ እንዲሁም ሳሜን ልታገበው እንደፈለገች እሱንም ደግሞ ማለት እሱን ፈልጋ ማጣት እንደማትችል እንኳን አይደለም እሱም ማንንም ፈልጋ ማጣት እንደማትችል ተነግራታለች ማለት ነው። እንዲሁም ደግሞ ሳሚ እንደ ረሳትኝ እናም እንዴት ነው? ቆይ ግን በዚህ በትንሽ ጊዜ ረስቶሻል አንቺን? እንዴት ከሌላ ሴት ጋር እንደዚህ ይሆናል? በጣም ያሳዝናል። ፍቅር አልነበረም። አንቺ ብቻ ነበርሽ የምትወጁ፣ እሱ ግን እናትዬ፣ እስከነ መፈጠርሽ ረስቶሻል ያለች ሳባን ታናድዳታለች። በቃ ዝም በይ አንቺ ልጅ፣ ግን ስነ ስርዓት አይኖርሽም? በቃ ዝም ስንበይ ስንበይ እያለች አንቺ ወራዳ ነች። ሲጀመር እንዴት ነው ቆይ፣ ግን አንቺ ሕልና የሚባል የለሽም እንዴ? እንዴት ነው የእህትሽን ባል አብረሽ የምታድሪ? ምን አይነት ባለ ጌነሽ ግን እያለች ሳቧን በጣም ትናደድባታለች። አንቺ እኮ አረመኔ ነሽ አንቺ በጣም መጥፎ ነች አቅሻለኮ አንቺ ውሻ ያለች ትላታለች ማለት ነው እና ያው እንግዲህ ሳባ በጣም ነው የተበሳጨችው ምክንያቱም ሳሚን በጣም ስለምታፈቅረው ነገር ግን ሳሚን በማያውቀው ነገር ነው እዚህ ጋር ብዙ ነገር እየሆነ ያለው ማለት ነው ምክንያቱም ሳባን በጣም ነው የሚያፈቅረት አሁንም ለሳባ ነው የሚኖረው እሱ ፈልጎት አደለም ነገር ግን ሶስቱ ሴቶች ምንድን ነው ነገራቸው እዚህ ጋር ሀናለች ማለት ነው። እንደገና ኮኮ ሰራተኛዋም አለች። ሲቀጥል ደግሞ ልጄ ልጅ አባት የምትለው አለች ማለት ነው፣ ቤቲ ማለት ነው። እናም ኮኮም ሁሉን ነገር አውቀባታለች ማለት ነው። ምክንያቱም ልጅ እንዳላረገዘች እርጉዝ እንዳልሆነች፣ እና የያዘችው ደግሞ ጨርቅ እንደሆነ ነው የነገረቻት ማለት ነው። ይህን እንዳወቀች ቤት ማውቃለች ማለት ነው። ስለዚህ ውሸቷን ነው እንጂ ቤቲ እርጉዝ አይደለች ማለት ነው። እናም ሰባክሽን ተይልኝ በንች ተይል በቃ ሳሚን ተይልኝ እያለች ተንበርክካ ስለምናት ነበር ማለት ነው። ደግሞ ኩኩ አንቺ ሁን ሌላተች ነው እንዴ? ደግሞ ኮ ሳሚ ኮ በጣም ነው የምወደው። ሲቀጥል ደግሞ የልጅ አባት ነው ትላለች ማለት። አረ እባክሽ፣ አሁንም ልጅ ታያለች። እንዴትኛው ልጅ ትላለች። አይ ኩኩ አይደለም፣ ይሄ ኮ ሳይሆን የሞተው ልጄ ነው ትላለች ማለት ነው። በይ በይ በይ በይ ሳሚንማ በሞተ ልጅ ታስሪው አይገባም ምን ነው ይላታለች፣ ማለት ነው። እናም በቃ ዘወር በይልኝ እያለች እግሯ ላይ ተንበርክካ እያለች በሩ ይንኳኳል። በሩ ሲያዩ ግን ሀና ነበረች ማለት ነው። ሀና በጣም ደክማ ነበር የመጣችው። እናም ሳባ ለቃታለች። ሳባ የምትፈልገው ዶክሜንት ነበረ እሱን ነገር ካገኘች በኋላ ግን ሀናን ለቃታለች ማለት ነው። ሀና ስትመጣ በጣም ደክማ ነበረ። እናም መታ ሶፋ ላይ ነበር የወደቀችው ማለት ነው። እናም ሁሉም ተደነጋግጠው ምንድነው፣ ምንድ ምን ነው ይላሉ ማለት ነው። እናም ውሃም ጭብላት